ኤርትራ የአየር ክልሏን ከለከለች። የኤርትራ መንግስት፣ የኢትዮጵያ አየር መንገድ የኤርትራን አየር ክልል እንዳይጠቀም መከልከሉ ተሰምቷል። ይህ የሁለቱ ሀገራት ግንኙነት ወደ ለየለ ግጭት እንዳያመራ አሰግቷል። ኤርትራ የምናስመልሰው ትልቅ ንብረት አለን ሲሉ ሚኒስትሩ ተናገሩ። እኛ ከጎረቤት ሀገር ኤርትራ ያልተመለሰልን የኢትዮጵያ አየር መንገድ ገንዘብ ብቻ አይደለም። ገንዘብን ብቻ ሳይሆን በገንዘብ የማይተመን የምናስመልሰው ትልቅ ንብረት አለን ሲሉ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር በፓርላማ ከተናገሩት የተወሰደ ነው። የዚህንም ዜና ይዘን እንቀርባለን። በአባይ ወንዝ ተጨማሪ ግድቦች ሊገደቡ እንደሚችሉ ተነገረ። ኢትዮጵያ ከህዳሴው ግድብ ምረቃ ማግስት በአባይ ወንዝ ላይ ሁለት ተጨማሪ የሃይድሮ ኤሌክትሪክ ኃይል ማመንጫ ግድቦች በአንድ ጊዜ ለመገንባት የሚውል በቂና አስተማማኝ ፋይናንስ ከዩናይትድ አረብ ኤምሬትስ አግኝታለች የሚለው የግብፅ ፖለቲከኞች በየሜዳው ሰፊ ቅስቀሳ እየሰሩ ነው። የሀገር ውስጥ መረጃ ምንጮች እንደጠቆሙ ከሆነ ከህዳሴው ምርቃት በኋላ በግቢ ወንዝ ላይ የሚገነባው ግቢ አምስት እንዲሁም በአባይ ወንዝ ላይ የሚገነቡት ሁለት ግድቦች ማለትም የመንዳዲና ካራዳቦ ግድቦች የመስራት ዜና ሊበሰር እንደሚችል ከወዱ እየጠቆሙ ነው። የዘንም ዜና አለን። የአማራ ክልል ፕሬዝዳንትና የሰላም ሚኒስትሩ የተናበቡ አይመስልም። ሰሞኑን ሁለቱም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ የሰላም ሚኒስትሩ መግለጫ ሰጡ። የጸጥታ ችግር ውስጥ ያለ ነው ሲሉም የአማራ ክልል ርዕሰ መስተዳደርም ተናገሩ። የአማራ ክልል ርዕሰ መስተዳደር መምህራን ማገትና ማጎሳቆል እንደ ዜና የሚነገርለት የጸጥታ ችግር ውስጥ ያለ ነው ሲሉም የሰላም ሚኒስትሩ ግን ሁሉም የአማራ ክልሎች ዞኖች በጣም ሰላማዊ መሆናቸውን በይፋ ተናግረዋል። አስተዳደር አቶ አረጋ ከበደ በባህር ዳር ከተማ በተካሄደው መድረክ ላይ ትናንት ባደረጉት ውይይት በአማራ ክልል የተፈጠረው ግጭት መፍትሄ እንደሚያሻው ገልጸዋል። የሰላም ሚኒስትሩ መሐመድ እንድሪስ በበኩላቸው በአማራ ክልል ከሁለቱ ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉ ቃለመጠይቅ ተናግረዋል። በአማራ ክልል ካሉት 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልበት ሁለት ወረዳ ብቻ ናቸው ሲሉም ተናግረዋል። የመንግስት መኖር ሙሉ ነው ብንልም መናገር የማንችልባቸው አንድ ወረዳ በከፊል ሌላ አንድ ደግሞ በከፊል ባለ መልኩ ነው ሲሉም ተደምጠዋል። በ265 ወረዳዎች የመንግስት ራሱን መትከል ችሏል ሲሉም አክለዋል። አክለውም በክልሉ ከሚገኘው 4000 በላይ ቀበሌዎች ውስጥ 80 በመቶ በላይ የሚሆነው ሙሉ በሙሉ የመንግስት መዋቅሮች ወደ ነበረበት ተመልሶ መሰረታዊ አገልግሎት እየሰጡ ነው ሲሉም ተናግረዋል። የመንግስትና የግል ሰራተኞች ከደሞዛቸው ላይ በአደጋ ስጋት ምላሽ ፈንድ እንዳያዋጡ የሚያስገድድ ድንጋጌ ተሰረዘ። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደመወዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ መሰረዙ ይታወቃል። ድንጋጌው በዛሬ ዕለት በፓርላማ ከጸደቀ አደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ተደራራቢ ጫና እንዳያስከትል ታስቦ መሆኑን ኢትዮጵያ ኢንሳይደር ዘገባውን ተመልክቶታል። የ2018 የሀገሪቱ በጀት ወደ ሁለት ትሪሊዮን የሚጠጋ በሚል ቀርቧል። የሚኒስትሩ ምክር ቤት ግንቦት 28 ቀን 2017 ዓ.ም ተመረጥ ባካሄደው 47ኛው መደበኛ ስብሰባ ላይ ለፌዴራል መንግስት መደበኛ ወጪና ለካፒታል ወጪዎች ለክልል የሚሰጥ ድጋፍና ለዘላቂያው የልማት ግቦች ማስፈጸሚያ ድጋፍ ወደ ሁለት ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርቦ ውይይት ከተደረገ በኋላ ወደ ህዝብ ተወካይ ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በጀቱ ሁለት ትሪሊዮን የሚጠጋ የሚል እንጂ ትክክለኛ የቀረበው ቁጥር ግን አልተገለጸም። የኤርትራና የሱዳን የሶማሌ ዜጎች ወደ አሜሪካ እንዳይገቡ የታገዱባቸው ምክንያቶች ምንና ምን ናቸው? ፕሬዚዳንት ዶናልድ ትራምፕ ኤርትራ፣ ሱዳንና ሶማሌ ጨምሮ የ12 ሀገር ዜጎች በስደተኛም ሆነም በሌላ ጉዳይ ወይ ዩናይትድ ስቴትስ እንዳይገቡ የሚያግድ ትእዛዝ አስተላልፈዋል። ከመጪው ሰኞ ሰኔ 1 2017 ዓ ም ጀምሮ ተግባራዊ ለሚሆነው ለዚሁ እገዳ የተለያዩ ምክንያቶች ከዋይት ሀውስ ተሰጥቷል። ከእነዚህ መካከል ሀገራቱ ያላቸው የጉዞና የዜግነት ሰነዶች አያይዞ አስተማማኝነትና ፖለቲካ ለመረጋጋት ከዚህ በፊት ወደ አሜሪካ ገብተው በዚያው የቀሩ ዜጎች መጠን ተጠቃሽ ናቸው። እገዳው ከተጣለባቸው ሀገራት ከግማሽ በላይ የሚሆኑት በአፍሪካ ሲሆኑ እነሱም ኤርትራ፣ ሱዳን፣ ሶማሌ፣ ቻድና ኮንጎ ሪፐብሊክ ብራዛቪል፣ ኢኳዶር፣ አርጊኒና ሊቢያ ሲሆኑ፣ ይህም ማለት ከ12 ሀገራት ሰባቱ በአፍሪካ ናቸው። ከእነዚህ መካከል ሶስቱ ከአፍሪካ ቀንድና የኢትዮጵያ ጎረቤት ሀገራት ናቸው። አሜሪካ በኤርትራና በሱዳን በሶማሌ ዜጎች ላይ ነጠባ ስትጥል ምንም ምክንያት አድርጋ ነው። በዚህም ሲያዝ ኤርትራ በዋይት ሀውስ የመጣው መግለጫ በኤርትራ ዜጎች ላይ ወደ አሜሪካ እንዳይገቡ እገዳ እንዲጣል ምክንያት የሆኑ ሰበቦችን አስቀምጧል። በዚህም መሰረት በኤርትራ ፓስፖርት፣ የዜግነትና ነዋሪነት መታወቂያ የሚሰጠው ማዕከላዊ ባለስልጣን ብቃት ላይ አሜሪካ ጥያቄ እንዳላት ተጠቅሷል። እንዲሁም የኤርትራ ዜጎች የወንጀል መዛግብት በአሜሪካ ክፍት አለመሆናቸው ሌለኛው ምክንያት ነው። በተጨማሪም ኤርትራ ከአሜሪካ የሚባረሩ ዜጎች ለመቀበል ፍቃደኛ እያለ መሆኗ ታሪክ ያላት መሆኗ ከዚህ በተለያዩ ቪዛዎች ወደ አሜሪካ የገቡ ኤርትራውያን ከተፈቀደላቸው ጊዜ መቆየታቸው ሁኔታውን በመቶኛ አስቀምጦታል። በዚህም የኤርትራ ዜጎች በስደተኛም ሆነ ከዚያ ውጭ ወደ ዩናይትድ ስቴትስ አሜሪካ እንዳይገቡ ሙሉ በሙሉ ታግዷል። በሁለተኛ የተቀመጠችው ጎረቤት ሀገር ሶማሊያ ስትሆን በሽበርተኝነት የተፈረጀው አልሸባብ እየተፈተነች ያለችው ሶማሊያ የመንግስቷ ደካማ መሆንና በግዛቷ ያለው የሽበር ቡድን እንቅስቃሴ ለአሜሪካ ስጋት መሆኑን ተጠቅሷል። ዋይት ሀውስ፣ ሶማሌ ፓስፖርትና ሌሎች የዜግነት መታወቂያዎችን የሚሰጠው ብቃት ያለውና የማጣራትና ምርመራ የሚያደርገው ተባባሪ የሆነ ማዕከላዊ ባለስልጣን የላትም ሲሉ በምክንያትነት አስቀምጠዋል። እንዲሁም የሀገሪቱ መንግስት ግዛቲቱን የመቆጣጠርና የማስተዳደር ብቃት የለውም ያለ ሲሆን፣ ይህም የሶማሌ መንግስት በግዛቲቱ ውስጥ ያለው ቁጥጥርና የበላይነት ውስን ያደርገዋልም ሲሉም አብራርተዋል። የአሜሪካ መንግስት ሶማሌ በሽብርተኝኖች መሸሸጊያ ናት በማለትም ሽብርተኝኖች ጥቃቶች ለማቀድና ለማደራጀት ለሚፈጸም የሀገሪቱ ግዛት እንደሚጠቀሙም አመላክቷል። በተጨማሪም ሶማሌ ለአሜሪካ ብሔራዊ ደህንነት ስጋት የሆነው የሽብር ቡድን ለመቀላቀል የሚሞክሩ ሰዎች መዳረሻ ነች ያለ ሲሆን የሽብር ቡድኖች በነፃ እንዳይንቀሳቀሱ ለማድረግ የሀገሪቱ መንግስት ቁጥጥር የማድረግ ፈተና እንደገጠመው ተጠቅሷል። በተጨማሪም ሶማሌ ከአሜሪካ የሚባረሩ ዜጎች ያለመቀበል ታሪክ ያላት መሆኑን በማመልከት ዜጎች በስደተኛም ሆነም ከዚያ ውጭ ወደ ዩናይትድ ዩናይትድ ስቴትስ ፎ አሜሪካ እንዳይገቡ ሙሉ በሙሉ መታገዳቸው ተገልጿል። በሶስተኛ ደረጃ የተቀመጠቸው በምስራቅ አፍሪካ የምትገኘው ሱዳን ጎረቤት ሀገር ኢትዮጵያ የሆነቸው ከሁለት ዓመት በላይ የእርሰ በርስ ጦርነት ውስጥ የምትገኘው ሱዳን በአሜሪካ የጉዞ ክልከላ ውስጥ የገባች በመንግስት መዳከም ምክንያት መሆኑን ተናግሯል። ዋይት ሐውስ የሱዳን መንግስት ፓስፖርትና ሌሎች የዜግነት መታወቂያዎች የሚሰጠው ብቃት ያለው ማጣራትና ምርመራ የሚያደርግ ተባባሪ የሆነ ማዕከላዊ ባለስልጣን የላትም ሲሉም አብራርተዋል። በተጨማሪም በተለያዩ ቪዛዎች ወደ አሜሪካ የገቡ ሱዳናዊ ከተፈቀደላቸው ጊዜ በላይ መቆየታቸው ሁኔታ በመቶኛ ተጠቅሶ አሁን ለተጣለው ክልከላ ምክንያት ተሰጥቶታል። በዚህም የሱዳን ዜጎች በስደተኛም ሆነ ከዚያ ውጭ ወደ ዩናይትድ ስቴትስ ኦፍ አሜሪካ እንዳይገቡ ሙሉ በሙሉ ታግዷል። ዶናልድ ትራምፕ አሁን ባወጡት ፕሬዚዳንታዊ ትዕዛዝ ከኤርትራ፣ ከሶማሌ፣ ከሱዳን በተጨማሪም አፍጋኒስታን፣ ቻድ፣ ኮንጎ ሪፐብሊክ ብራዛቪል፣ ሃይቲ እና ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ ማያናማር የመን ይገኙበታል። በተጨማሪም የቡሩንዲ፣ የኩባ የላኦስ፣ እና የሴራሊዮን፣ የቶጎ፣ የቱርክሚስታን እና የቬንዙዌላ ዜጎች ደግሞ በከፊል እገዳ ትዕዛዝ ወጥቶባቸዋል።